ትንቢተ ሚክያስ ምዕራፍ ሁለት በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው። ኃይል በእጃቸው ነውና ሲነጋ ይፈጽሙታል። በእርሻው ላይ ይመኛሉ፣ በግዴታም ይይዙታል፣ በቤቶችም ላይ ይመኛሉ፣ ይወስዷችሁማል። ሰውንና ቤቱን፣ ሰውንና ርስቱን ይነጥቃሉ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ በዚህ ወገን ላይ በክፉ አስባለሁ፤ ከዚያም አንገታችሁን አታነሱም፤ ዘመኑም ክፉ ነውና ቀጥ ብላችሁ አትሄዱም። በዚያ ቀን በምሳሌ ይመስሉባችኋል፤ በጽኑ ልቅሶም ያለቅሱላችኋል። እነርሱም ፈጽመን ጠፍተናል፤ የሕዝቤን እድል ፈንታ ይሰፍራል፤ እርሱንም የሚከለክል የለም፤ እርሻችንን ለአመፀኞች ይከፍላል ይላሉ። ስለዚህ በእግዚአብሔር ጉባኤ መካከል በእጣ ገመድ የሚጥል አይኖርም። ትንቢት አትናገረው፣ አትናገሩ ብለው ይናገራሉ። በእነዚህ ላይ ትንቢት አይናገሩም፣ ስድብም አይርቅም። የያዕቆብ ቤት የተባልህ ሆይ በውኑ የእግዚአብሔር መንፈስ በማይታገስ ነውን? ወይስ ስራው እንደዚች ናትን? ቃሌስ በቅን ለመሄድ በጎነት አያደርግምን? ነገር ግን ከቅርብ ጊዜ ጀምሮ ሕዝቤ እንደ ጠላት ሆኖ ተነስቷል። ቀሚስንና መጎናጸፊያን ገፈፋችሁ ሳይፈሩም የሚያልፉትን ከሰልፍ የሚመለሱ አደረጋችኋቸው። የሕዝቤንም ሴቶች ከተሸለሙ ቤቶቻቸው አሳደዷቸው። ከሕፃናቶቻቸውም ክብሬን ለዘላለም ወሰዳችሁ። በዚህ እረፍት የላችሁምና ተነስታችሁ ሂዱ። በእርኩሰትም ምክንያት ክፉ ጥፋት ታጠፋላችሁ። ነፋስንም ተከትሎ ስለ ወይን ጠጅና ስለ ስካር ትንቢት እናገርልሃለሁ ብሎ ሐሰትን የሚናገር ሰው ቢኖር እርሱ ለዚህ ሕዝብ ነቢይ ይሆናል። ያዕቆብ ሆይ ሁለንተናህ ፈጽሞ እሰበስባለሁ፣ የእስራኤልንም ቅሬታ ፈጽሞ አከማቻለሁ እንደ በአሶራ በጎችና እንደ መንጋ በማሰማሪያቸው ውስጥ በአንድነት አኖራቸዋለሁ። ከሰው ብዛት የተነሳ ድምጻቸውን ይሰማሉ። ሰባሪው በፊታቸው ወጥቷል። እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል። ንጉሳቸውም በፊታቸው አልፏል፣ እግዚአብሔርም በራሳቸው ላይ ነው።